ሰላማችን እንዴት ናችሁ? ሁላችሁም በያላችሁበት ሰላም ጤና እንድትሆኑ እየተመኘው የአፍሪካኛ ሾው ፕሮግራማችንን አዘጋጀች የማቀርብላችሁ ሚሪያም ኬንዳስ ነኝ። የዛሬ ፕሮግራማችን የምንከታተለው ደግሞ ከስዊድን ኤምባሲ ነው። የዛሬ እንግዳችን የምትሆነው እንግዲህ ታዋቂ የአር ኤን ቢ ሙዚቀኛ ነች፣ ቼሪ ትባላለች። ከሷ ጋር ቆይታ እያደረግን ሙዚቃ የተገባበዝን አብረን እንቆያለን። የዛሬ ፕሮግራማችን የምንጀምረው የዛሬ እንግዳችን በምትሆነው ቼሪ መር ስትል መቀነቀነችው ተወዳጅ ሙዚቃ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ይመታል አራት እሺ ተመልካቾቻችን፣ አሁን ደግሞ ከዛሬ እንግዳችን ጋር እንግዲህ የምገኘው በስዊድን ኤምባሲ ነው። እየተካሄደ የሚገኝ ኢቨንት አለ፣ እሱን ለመታደም እዚህ ተገኝቻለው። ከስዊድን አምባሳደር ጋር ደግሞ ስ ስለ ቨንቱ እያወራን አብረን እንቆያለን። እናንተም ከኛ ጋር ቆዩ። ስለ ጋበዛችሁን እናመሰግናለን። ስለመጣችሁ ደስ ብሎናል። ስሜ ሀልሰኒ ክሎፕስ ይባላለሁ። የስዊድን አምባሳደር ነኝ። መልካም። በአዲስ አበባ ምን ያህል ጊዜ ሆኖት? አምስት አመት ማለት እችላለሁ። እስካሁን ያሉት ቆይታ እንዴት ነው? የአዲስ አበባ ቆይታ ያስደሳች ነበር። ከሀገሩ ሰዎች ጋርስ ያሉት ግንኙነት እንዴት ነው? በብዙ እንገናኛለን። ለምሳሌ ዛሬ በሙዚቃ እንገናኛለን። የፈጠራ ኢንዱስትሪዎች ላይ ትኩረት እያረግንም ነው። በሙዚቃ ብቻ ሳይሆን ባህል እንደምታውቂው ህዝቦችን ያጣምራል ብዬ አምናለው እና ዛሬ ማታ ገራሚ የሙዚቃ ፕሮግራም ይኖረናል። ሶማሊያዊና ስዊድናዊ ሙዚቀኛ በመሀከላችን ተገኝታለች። በብዛት አርቲስቶችን ከውጭ ሀገር ወደዚህ ታመጣላችሁ እና ከዚህ ወደ ውጭ ሀገር ተወስዳላችሁ። ን ተወስዳላችሁ አሁን እንደዛ እናደርጋለን። በአመት አንዴ የአዲስ ጃዝ ፌስቲቫል እናዘጋጃለን። በዚህ ዝግጅት ከተለያዩ የአፍሪካ ሀገራት ሙዚቀኞች ይገኛሉ። የመጨረሻውን ያዘጋጀ ነው በዚሁ አመት ፌብራሪ ውስጥ ነው። የዛሬ ፕሮግራምስ ምንን ያካትታል? ዋናዋ አርቲስታችን ቼሪ ትባላለች። የሱማሌና የስዊድን አርቲስት ናት። የተወለደችው ኦስሎ ኖርዌይ ሲሆን ወደ ፊንላንድም ተጉዛ ነበር። በስተመጨረሻም ወደ ስዊድን መታ ትልቅ ስራን እየሰራች ነው። እናም ቼሪ እዚህ መገኘቷ አስደሳች ነው። ስዊድን በሙዚቃ ኤክስፖርት በዓለም ሶስተኛ ነው ማለት እችላለሁ። አስር ሚሊየን ህዝቦች ብቻ ነን፣ ግን በሙዚቃ እንታወቃለን። አባዎችን ታውቂያቸዋለሽ? አሁን የበዓል ሙዚቃ አላቸው አይደል? አዎ፣ የአዲስ ዓመት ሙዚቃ እና ደግሞ በአለምም ይታወቃል። እዚህ ስለጋበዙን ደስተኞች ነን። እና እስቲ የሚወዱትን ሙዚቃ ቢጋብዙን ደስ ይለናል።

ተመልካቾቻችን አሁን ደግሞ እንግዲህ ባክስቴጅ ከዛሬዋ እንግዳችን ጋር ትውልድ ኖርዌይ ነች፣ ደግሞ በወላጆቻ ደግሞ ከሶማሌ ነች። እንግዲህ ታዋቂ የአር እን ቢ ሙዚቀኛ ነች። ከሷ ጋር ቆይታ እናደርጋለን። ሰላም፣ እንዴት ነሽ? ስላወኩሽ ደስ ብሎኛል። እኔም ስላወኩሽ ደስ ብሎኛል። ሙዚቃዎችሽን ስመለከት ነበርና ጥሩ ሙዚቃዎችን ትሰሪ ያለሽ። በጣም ነው የማመሰግነው። የመጀመሪያሽ ነው እዚህ ስትመጪ? አጠቃላይ አፍሪካ ላይ ሙዚቃዬን ሳቀርብ የመጀመሪያዬ ነው በምስራቅ አፍሪካም እንደዚሁ ለስራ ስመጣ የመጀመሪያ እንደመሆኑ ልዩ ነው ስሜቱ። ቼሪን ለማያውቋት ተመልካቾቻችን እስቲ ራስሽን አስታዋወቂያቸው። ሶማሌን ስዊድን አ ሚ ዊዲ በስዊድን የምኖር የሶማሌ ሴት ነኝ። ህይወቴን ሙሉ በኤውሮፕ ነው የኖርኩት። የአርኤን ቢ ሙዚቃዎችን በስዊድን ቋንቋ እንዲሁም በእንግሊዝኛ እየሰራሁ እገኛለሁ። ሌሎች ነገሮች ላይም እሳተፋለሁ። ለምሳሌ እንደ ፋሽን፣ ውበት ስራ ላይም እሳተፋለሁ። ማቀናበር ላይም እንደዛው። እናም ወደ ምስራቅ አፍሪካ መጥቼ ኢትዮጵያ ላይ ሙዚቃ ሳቀር የመጀመሪያ ጊዜ ነው። እኔ ትልቅ ነገር ነው ምክንያቱም ስመኘው የነበረ ነገር ስለሆነ ለእኔ ልክ ህልሜ እውን የሆነበት ነው ማለት እችላለሁ። ህልምሽ ስለተሳካልሽና ወደ አፍሪካ ስለመጣሽ ደስ ብሎኛል። እንዴት ነው ታዲያ ወደ ሶማሊያ ልጅምአሄጃ አላውቅም ከኮቪድ በፊት ወደ አፍሪካ ለመምጣት እንቅስቃሴ ሁ እንደጀመርኩኝ ኮቪድ ተከሰተ። ስለዚህ መዘጌት ነበረብኝ። በስተ መጨረሻም ቢሆን መገኘቴ በጣም ደስ ብሎኛል። አሁን ዲያን አልረፈደም። ትክክል። እናም ተመልሼ መጥቼ ትልልቅ ጉዞዎችን አካሄዳለሁ ብዬ አምናለ። እስካሁን የተዋወቅሻቸው የኢትዮጵያ ሙዚቀኞች አሉ? አይ እስካሁን ገና አልተዋወቅኩም። ነገር ግን አንድ ልጅ ተዋውቅ ያለሁ፣ እናም በኋላ ላይ ፓርቲ ስለሚኖር ሰዎችን እተዋወቃለሁ ብዬ አስባለሁ፣ ምክንያቱም እንደ አንድ ምስራቅ አፍሪካዊት የአፍሪካን ባህል ማወቅና የዛ አካል መሆን ነው የምፈልገው። ትክክል። እና የሙዚቃ ጉዞሽ እንዴት ጀመረ? የጀመርኩት ከአስር ዓመት በፊት ነው። እናም በዚህ ዓመት አምስተኛ አልበሜን እለቃለሁ ለአስር ዓመታት እየሰራው ያለሁት በብቸኝነት ከራሴ ጋር ብቻ ነው ከማንም ጋር አልተፈራረምኩም። ስለዚህ ስሜን ቀስ በቀስ ነው እየገነባው ያለሁት። ይሄንን ስልሽ ግን ከተለያዩ የዓለም ክፍሎች የሚደግፉኝ ደግሞ አርቲስቶች አሉ። ትልልቅ የአር ኤንድ ቢ ሙዚቀኞች ናቸው። እናም ከእነሱ ጋር በመስራት ይበልጥ አድናቂዎችን እንዳገኝ አድርጎኛል። በስዊድሽ ብዘፍንም ከስዊድን ውጪ ያሉ ዘፈኖችን ብዘፍን እንኳን አዲስ አይሆንብኝ ሚዩ በጣም ከባድ ነው። ነገር ግን አለመፈራረሜ ይበልጥ እንዳድግ ረድቶኛል ማለት እችላለሁ። ስራዬን ስጀምር ከኢትዮጵያ፣ ዙምባቤ፣ ሶማሌ፣ ኬንያ ድጋፍ እያገኘው ነበር። ያው የጥቁር ሙዚቃን ከሚረዱ ሀገራት ማለቴ ነው። ያ ደግሞ ስዊድን እንድትመለከተኝና ሀገራቸውን ለማስተዋወቅ ጥሩ ምርጫ እንደሆነም ረድቶኛል። ከዛ በኋላ ነው ከእነሱም ድጋፍ የመጣው። አሁን ላይ እንግዲህ ዋና የስዊድን ገጾች ከሚባሉ መካከል አንዷ ነኝ የአለም ሴቶችንም እንደምወክል አውቃለሁ ድሮ ስዊድን ነው ግን አድናቂዎቼ ከኢትዮጵያ ኤርትራ እንደዚሁም የተለያዩ ቦታ ላይ ይገኛሉ አለምን ዞር ያለሁ አፍሪካ መገኘቴ ደግሞ ዋናው ነገር ነው በመጨረሻም የአፍሪካ መዲና ላይ ተገኝተሻል እንግዲህ እህቴ። አዎ ልክ ነሽ። እናም ገና እያጣጠምኩት ነው የምገኘው። በተለያዩ ቋንቋዎችን ሙዚቃ ለመስራትም እያሰብኩኝ ነው። ሁሌም የሚሰማኝ የራሴ ህዝቦች የመጀመሪያ ደጋፊዎቼ እንደሆኑ ነው። ባለሽበት ወቅት እዚህም ካሉ ሙዚቀኞች ጋር ተገናኝተሽ በጋራ ብትሰሪ ጥሩ ነው። በሄድሽበት ሀገር የሙዚቃ አሻራሽን እያሳረሽ ብትሄጂም መልካም ይመስለኛል። አሁን ልክ ብለሻል። እንደውም በዚህ አጋጣሚ እዚህ እስካለው ድረስ አብረውኝ እንዲሰሩ የሚፈልጉ ሙዚቀኞች ካሉ ደስ ይለኛል። ከሙሉ ባንዴ ጋር ነው የመጣውት። እንደውም አንደኛው ኢትዮጵያዊ ነው። መልካም። እስቲ አንድ ሙዚቃ ሽንጋብዥን። እሺ። የምጋብዛችሁ በጣም የምወደውና ለመጀመሪያ ጊዜ አፍሪካ መጥቼ ደቡብ አፍሪካ ላይ የቀረጽኩትን የሙዚቃ ቪዲዮ ነው። እሱን ተጋበዙልኝ።

ራሳችንን ችለን የምንሰራው አርቲስቶች ደጋፊ ያስፈልገናል እና ድጋፋችሁ አይለይኝ። ተመልሼ መጥቼ ሙዚቃ ማቅረብ ስለምፈልግ አሁንም ከጎኔ እንድትሆኑ ጠይቃችኋለሁ። ስለምታሳዩኝና ስለምትሰጡኝ ፍቅር እጅግ አድርጌ ያመሰግናለሁ። ተመልካቾቻችን፣ አሁን ደግሞ ወደ ቼሪ ሙዚቃ እንሄዳለን። መልካም ቆይታ። እሺ፣ ተመልካቾቻችን በፕሮግራማችን ዘና እያላችሁ እንደሆነ እንግዲህ ተስፋ አደርጋለሁ። በመቀጠል እንጋብዛችሁ ደግሞ የዳግማዊ ፀሐይ ተወዳጅ የሆነ ሙዚቃ ነው፣ እሱም ዋዛ ነው ወይ የተሰኘው ነው። አብራችሁን ቆዩ። ፍቅር ጠልፎ ጥሎኛል። ሰላም፣ እንዴት ነሽ ቼሪ? መልካም፣ ደህና ነኝ እኔም በጣም እናመሰግናለን በጣምምል ስሜ ሳሙኤል ይባላል የሰላም ኢትዮጵያ ካንትሪ ዳይሬክተር ነኝ እንግዲህ ይህንን ዝግጅት ያዘጋጀው የእኛ ድርጅት ነው ከሙዚቃዊ ጋር በመተባበር እንዲሁም ከስዊድን ኤምባሲ ጋር በመተባበር ስለዚህ ራሴን በአጭሩ ሳስተዋውቅ ይህንን ይመስላል ሌላም ስዊድን ኢምባሲ ብቻ ነው ወይስ ሌላም አለ? እንግዲህ የተለያዩ ኢቨንቶችን እናዘጋጃለን ኢምባሲ ውስጥ። ብዙ ጊዜ ስዊድን ኢምባሲ ውስጥ ነው የምናዘጋጀው፣ ግን ከኢምባሲ ውጭም ሌሎች ፐብሊክ ስፔሶች ላይ የተለያዩ ቦታዎች ላይ አዘጋጅተን እናውቃለን ኢቨንቶች። ጥሩ ጥያቄ ነው። እንግዲህ የኛ ድርጅት ሲቋቋም በትውልድ ኢትዮጵያዊ በዜግነት ስዊድናዊ የሆነ ኢትዮጵያዊን ያቋቋመው ስቶኮልም ከተማ ነው ድርጅታችን የተቋቋመው። ኢትዮጵያ ውስጥ ደግሞ መቶ ከመሰረተው ሀያ ዓመት አካባቢ ሆኖታል። ስለዚህ ከስዊድን ጋር የተለየ ግንኙነት አለ። ከዛ በተጨማሪ ደግሞ ፕሮጀክቶቻችን ላይ የተለያዩ ከባህል ከአርት ጋር የተገናኙ ስራዎችን ስንሰራ ስዊድን ኢምባሲው ራሱ ሰፖርት ስለሚያደርገን ብዙ ወዳጅነት አለን ብለን አርቲስት ቼሪ እናስባለን። የዛሬዋ አርቲስት ቼሪ እንግዲህ እሷም ከምስራቅ አፍሪካ ነው የሚመጣችሁት። ስዊድን ነው ያደገችው። ትክክል ነው። እንግዲህ ቼሪ ቤተሰቦቿ ከሶማሌ ነው እሷ ደግሞ ተወልዳ ያደገችው እዛ ስዊድን ሀገር ነው። ስለዚህ የኛ ከኛ ድርጅት ጋር በቅርበት ትሰራለች እዛ ሄድ ኦፊሳችን ያለው ስቶክሆልም ስለሆነ በዛ ምክንያት ይህንን የአፍሪካ ቱር ሁለት ቦታ ነው የምትጫወተው። አንዱ አዲስ አበባ ነው ፐርፎርም የምታረገው፣ ሌላ ደግሞ ዚምባብዌ ሀረሬ ላይ ትጫወታለች። ሌሎችም አክቲቪቲዎች ያለው አብራ የምታረገው ያንን ኦርጋናይዝ ያደረገው የኛ ድርጅት ነው ነው ከኢትዮጵያ አርቲስቶችን ይዞ ወደ ስዊድን የመሄድ እንደዚህ አይነት ቱሮችን በጣም ትክክል። እንግዲህ ስዊድን ሀገር ያለው አርቲስት የኛ ድርጅት ከኢትዮጵያ ብዙ አርቲስቶችን ወስዷል። ፎከስ ያርጎ የሚሰራውም እዚህ ነገር ላይ ነው። ከኢትዮጵያ ብቻ ሳይሆን ፎከስ የሚያደረጉት የአፍሪካ አርቲስቶችን ለስዊድን ሀገር ፕሮሞት ማድረግ ነው እና ከኢትዮጵያ ብቻ አይደለም፣ ከአፍሪካ እንዲሁም ከላቲን አሜሪካ ብዙ አርቲስቶችን ፕሮሞት እናደርጋለን። እንግዲህ ከኢትዮጵያ ሄደው በእኛ ድርጅት አማካኝነት ስዊድን ሀገር ስራቸውን ካቀረቡት መካከል ለመጥቀስ ዳዊት ይፍሩ፣ ግርማ በየነ፣ ቴዲ አፍሮ፣ አስቴር አወቀ በጣም ብዙ ቤቲ ጂ፣ ሳሚ ዳን በጣም ብዙ አርቲስቶች እዛ ሄደው ፐርፎርም አድርገዋሉ። እንግዲህ ዋናው ስራው የስዊድን ሀገር ያለው ድርጅታችን ይሄ ነው። በጣም ደስ ይላል። ደስ ሙዚቃ ከኛ ሀገር እንግዲህ እኛ ከሰራ ነው ፕሮዲዩስ ካደረግ ነው የባልካው አለሙን ፈልግ የሚለውን ሙዚቃ ካገኛችሁት ጋብዙልን። ኦራይት፣ እሺ ተመልካቾቻችን፣ አፍሪካኛ እንግዲህ እንደዚህ እንደዚያ እያለ የመገበዳጃ ሰዓቱ ተቃርቧል ማለት ነው። በስዊድሽ ሬዚደንሲ የነበረን ቆይታ ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። የመለያያ ሰዓታችን ተቃርቧል። የምንለያየው ደግሞ ስፓይስ ብላክ ፒፕ ፕራሲ ስትል ባቀነቀነችው ተወዳጅ ዜማ ይሆናል ማለት ነው። በሚቀጥለው ሳምንት አፍሪካኛ በኢቢሲ መዝናኛ ላይ ይጠብቃቸዋል። እስከዛ ላ